እኔ እኮ በጣም የሚገርመኝ ነገር ሀይሚ ከብሩክ ምን አተሽ ነው? ብሩክ ከሀይሚ ምን አተ ነው? ለምንድን ነው ራሳችሁን ሆናችሁ ማትኖሩት? ለምን ራሳችሁን አትሆኑ? ዛሬ እንግዲህ ሀይሚ አዲስ ህይወት ጀምር ያለው ብላ እንግዲህ ከቅዱስ ጋር መታለች ማለት ነው። እና እኔም አንድ አጭር ቪዲዮ ሰርችላችሁ ነበረ እኔ ሁላችሁ አቃለው ማለት ነው ሀይሚ ምን አስባ ምን ይዛ እንደምትመጣና ብሩክም ሴት ይዞ ሊመጣ ሲል ብሩክ ሴት ይዞ ሊመጣ ነው አልኳችሁ ይሄው ዞ ከች አለ ሀይሚ ይዛ ልትመጣ ነው አልኳችሁ ይሄው መጡ ማለት ነው እና ብሩክ እንግዲህ ዛሬ ሁሉን ነገር ለማስተካከል ነገሮች ወደ ነበሩበት እንዲመለሱ ፈልግ ያለው ትናንትና በተፈጠረው ነገርም ቢደብረኝም ነገሮች አሁን ማብቃት አለባቸው ነገሮችን ማስተካከል አለብን ብሎ እንግዲህ ልክ ዛሬ የተጠቀመው ሙዚቃ ራሱ የድሮ የነበሩበትን የሚያስታውስ ነው እና ነገር ግን ሀይሚ ማን ተቃጥሎ ማን ይቀራል፣ በልደቴ ቀን እንኳን ሊንዳና ምት እንደዚ ያደርጋል በማለት ዛሬ እንግዲህ ከች ብላለች ማለት ነው እና በጣም በጣም ብሩክም እንግዲህ ሰርፕራይዝ ነው የሆነው በነገራችን ላይ ልጁ ታዋቂ ነው ቅዱስ ነው የሚባለው እና ታዋቂ ነው ስላችሁ ያኔ የሶሻል ሚዲያ ሰው ነው። እንግዲህ በጣም ቲክቶክ ላይም እየተዘዋወረ ነበር እና እሱ ራሱ እንደነገርኳችሁ በሀይሚ ዙሪያ ፖዚቲቭ ነገሮችን ነው የሚሰራ ጥሩ ጥሩ ነገሮችን ነው የሚሰራ እና በጣም ማለት ነው እና ልደቷን ስታከብርም እንደዛ ሱም ያከብራል በቃ አለ አይደል? እንዴት ነው ማች እያደረገ ነው የሚሰራ እና ዛሬ እንግዲህ ብሩክ የተናገረውን አይታችኋል። ቪዲዮውን እስከ መጨረሻ ተመልከቱና እኔም ያለኝን ሀሳብ ላካፍላችሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋል? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች አለን አላችሁ፣ አይነው ብዙዎቻችሁ ቻናሌ እየደረሳችሁ አይደለምእና አንቺ ጠፋሽ እያላችሁ ነው። እኔ ያለው ሁሌም ነው ቪዲዮ የምሰራው። ነገር ግን በቃ ይሄ ቪዲዮ የእና ብራ ማለት ነው፣ ቡራ ከሶሲ ጋር ቪዲዮ ከሰራ ወዲህ በምሰራቸው ቪዲዮዎች እኔ አላቅም፣ ቻናሌ ሁለት ጊዜ ሪፖርት አድርገውታልና በጨረቃዎች ጉዳይ በምሰራው ማለት ነው። ለዛም ነው ቻናሌ እንደዚህ ሙቲት ያለው ማለት ነው። እና ለብዙዎቻችሁ አይደርስም፣ አውቃለሁ። ጓደኞች እንዲሁም በሰርች ነው የሚመጣልን ብለውኛል። እና ኖቲፊኬሽን ራሱ አይደርሳችሁም። ምንም ማድረግ አልችልም። እንግዲህ ላይክ አድርጉ፣ እስኪ ላይክ እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ አበረታቱኝ፣ ቻናሌ እንዲንቀሳቀስ ማለት ነው እና የምር በጣም ከባድ ነው። የምር እኔ ጥፋቴ ምን እንደሆነ ምንም ምንም ያጠፋሁት ነገር የለም፣ ግን ያውን ጀማሪት በር ነኝ። ለምንድን ነው ሪፖርት የምታረጉብኝ እንዴ? እንደ ሌሎች እንኳን ታዋቂ እንኳን በሆነ። ኦኬ አሁን የኔ ምናችሁን ነክች ነው? ከምናችሁስ ደረሸ ነው? ይገርማል። የምር ከባድ ነው እና ወደ ጉዳይ ልግባ። ብሩክ እንግዲህ ዛሬ የመጣበት ሁኔታ አይታችሁ ታለኝ እንግዲህ ከሶሲ ጋር ስለሰራውም ቪዲዮ ባለፈው ኮካኮላ ለማስመረቅ ምናምን ተብሎ ቪዲዮ ተፖስቶ ነበርና በዚያ ዙሪያ እንግዲህ መልስ ሰጥቷል። ተጠርቼ ተጋብዤ ነው የሄድኩና ጥሩ ነገር ምንም መጥፎ ነገር ያደረኩት ነገር የለም። መጥፎ ነገር ባደርግም እንግዲህ ለምታዝኑልኝ አመሰግናለሁ፣ በመጥፎ ለምታዩ ደግሞ ምንም አይመለከታችሁም ብሎ መልስ ሰጥቷል ማለት ነውና ብቻ ግን እኔ አሁንም የምናገረው ነገር ቢኖር የምሬን ማለት ነው የምሬን ማለት በእርግጥ በእኔ ህይወት ማንም አይመለከታችሁም እያለ ነው ቦራ ማለት ነው የኔን ህይወት ልኖርላችሁ አላችሁ እያላችሁ ነው እና እኛ ግን ከጥሮዎች ጎን ነን ቦራ ማለት ለምሳሌ በምትሰሩት ቪዲዮ አስተያየት ነው የምንሰጠው ለምሳሌ እኮ አንዳንዴ እኮ አይዲያ እንሰጣችኋለን አይደለ በኮመንት ስለዚህ አሁንም ቢሆን ጥሩ አስተያየት ነው የምንሰጣችሁ፣ ብሩክ ማለት ነው። መቼም እኔ ሀይሚና ቡራን የሚለያይ ወይም የሚጎዳ ነገር አልናገርም በፍጹም ማለት ነው እና አሁንም ቢሆን አሁንም ቢሆን ነገሮችን ለማስተካከል ከሆነ ብሩክ ጥሩ ነው፣ ደስ ይለናል። ሀይሚ አንተ አንድ ሴት ዘስ ትመጣ ሀይሚም እንግዲህ ው ይዛ ትመጣለች ማለት ነው። መጀመሪያ በእንደዚህ አይነት አይዲያ የመጣኸው አንተ ነህ ብሩክ ማለት ነው። ከእንደዚህ አይዲያ ነገር መውጣት መቻል አለብህ፣ በቃ ማለት እኔ። ሀቁን ስናገር ውድ ቤተሰቦች ለሀይሚም ለብሩክም የሚበጅ ነገር ነው ማለት ብሩክ ሀይሚ ምን ምን ምን አተ ነው? ምን ጎሎብ ነው? እስኪ ማለት አሁን ድረስ ራሱ በጣም የሚያናድድና የሚደብር ቪዲዮ እያየን ነው ማለት ነው። አይት ብዙዎቻችሁ አይታችሁታል ይሆናል ብዬ አስባለሁ። በሌላ መጣለው ማለት ነው። እና ብሩክ የምሬን ማለት ነው እናንተ ሁለታችሁ ፍቅረኛሞች እንደሆናችሁ ነው እኛ የምንረዳው በምታሳዩን በሰላሳ ደቂቃ ቪዲዮ ማለት ነው ሶ አንተ ከሀይሚ ምን አተ ነው? በቃ ምንም ያጣው ነገር አለ ብዬ አላስብም። አንተ ሀይሚን የምትወዳት የምታፈቅራት ከሆነ ኢቭን እንኳን ፍቅርን እንኳን መግለጽ ባትችል፣ ያንተ እስከሆነች ድረስ ማንም አይነካትም ብለህ አስከብረህ ያዛት እንጂ እንደዚህ የሆነ ልክ ስትገቡ፣ ለምሳሌ በልደቷ ቀን አምጥተህ ሊንዳን እንደዛ ባጠገቧ እንደዚያ ማድረግ ለምን አስፈለገ? ማለት ሀይሚ እኮ ሌላ አልፈለገችም። እንዴ ሀይሚ እኮ አንተን ብቻ ነው የምትፈልግ። ይሄ እኮ ግልጽ ነው። ይሄ ግልጽ ሆኖ ሳለ እንዴት ነው እንደዚህ? የምሬን ማለት ነው። እኔ በጣም ነው የሚገርመኝ፣ በጣም ማለት ነው። አሁን ላይ ያደረጉት ባሉት ነገር ስራ ቢሆንም ለምን እንደዚህ እንደሚያደርጉ አላውቅም። ለምሳሌ ከአንዳቸው አንዳቸው እኮ ሌላ ፍላጎት ኑሯቸው ቢሆን ያንን ፍላጎት ለማሟላት ይባላል። ሀይሚ አንድና አንድ ብሩክን ነው የምትፈልግ በቃ ንጹህ ፍቅር ብቻ ነው የምትፈልግ። ንጹህ ፍቅር እስከፈለገች ድረስ ቡራ አንተ እልክ ለምን ትገባለ? ማለት በቃ እሷን የሚያስጠላት የሚያስደብራትን ነገር ለምን ታደርጋለ? አሁን ሊንዳና ምተህ እንደዛ ማድረግ ምናምን፣ ይኸው ዛሬ እሷ ደግሞ እሷ ይዛ መታ። አሁን አንተን እንግዲህ ተናዳሃል ማለት ነው እና በጣም በቃ በኦዲየንስ ራሱ በጣም ነው የተናደደው። የመግቢያ ቪዲዮ በጣም ብዙ ነገር ብሏል ማለት እንግዲህ፣ ብዙ ኦዲየንስ ብዙ ሚል ሰው ያየውን ነገር ነው የሚናገር። ያየውን ነገር ለእናንተ ከማሰብ አንፃር እኮ ነው እንደዚህ የሚሉት ማለት ነው። እና በቃ በዚህ ልክ ብሩክ ራስ አታስገምት። በቃ አታ የመሬን ማለት ነው አንተ ከኛ በላይ ታውቃለህ። እኛ ከእናንተ በልጠን አይደለም፣ እኛ ተራ ሰዎች ነን። እኔ ራሴ ማለት ነው፣ እኔ ራሴ ለራሴ ተራ ሰው ነኝ። እና ከእናንተ ተሽለን ሳይሆን በቃ ሀይሚ ያንተና ያንተ ከሆነች አስከብረህ የኔ ናት ብለህ ያዛት። ያንተ ካልሆነች ደግሞ በቃ የኔ አይደለችም ብለህ መልቀቅ ብቻ እኮ ነው። ምንም ምንም እዚህ ጋር ጦርነት የለም፣ የምሬን ስናገር ማለት ነው። ምክንያቱም አሁን አንተ እንደዚህ ብታደርግ የኔና የኔ ብቻ ናት ብትል ሀይሚ ከማንም አትደርስም። እስኪ አሁን ዛሬ ሀይሚ ሄድልሽ እዛ መጣች፣ እስኪ እንዴት ነው የቆመችው? እስኪ አስበው ልክ አንተ አሁን እንደቆምከው። ይህን ፎቶ የብሩክን ፎቶ እዩት፣ መሀል ላይ ያለው እንደዚህ ነው የቆመችው ሀይሚ አሁን ሀይሚ ይሄን ሰው እንኳን እዛ ስመጣ ቅዱስን እዛ ስመጣ ይወት እንግዲህ፣ የምን መተሻሸት፣ የምን ምናምን፣ የምን ምናምን፣ የምን ምናምን በቃ አለ አይደል፣ እንዲህ ነው የምታወራው ሀይሚ ማለት ነው። ርቀቷን ጠብቃ ማለት ነው። አሁን እንዲህ ብላ እንኳን ስለ አወራኝ ብሩክ ተናዷል፣ ስለሚወዳት ማለት ነው። ሰው አንተ የምትወዳት የምታፈቅራት ከሆነ ለምንድን ነው አንተ ከሌሎቹ ደህ የምትለጠፈው? ማለት ነው። ብሩክ ይቅርታ ያድርግልኝና የምሬን ማለት ነው ከሊንዳ ጋር መሳሳም ከነሶሲ ጋር አሁንም ያላለቀ ጉዳይ አለ ያየን ነው ረ ይደብራል ማርያምን እኔ በጣም ነው እየደበረኛለሁ አሁን ላይ በጨረቃዎች ነገሩ የሚያበቃ ስለሆነ ግን ሊያበቃ ነው ትንሽ ቀርቶታል ቢሆንም ግን አሁን በቃ በመጨረሻ አሁንም መነቋቆር የለባቸውም ብሩክም ነገሩን ለፊክስ ለማድረግ ነው የመጣው ብለሃል አሁንም ሌላ ነገር ከሶሲ ጋር ባታደርግ ጥሩ ነው አሁን እንግዲህ ዛሬ ሀይሚሄ እንዛ መታሃለች ሊቀጥልም ሊያበቃም ይችላል። አይታወቅም። ሀይም ይሄን ያደረገችው ያው ሚዲያ ላይ አንተን ነው አይዲያ በሚሰጠው ጉዳይ ነው። ዝም ብላ ነው እንደ ኮመንት ምናምንም ልጁ ስለሚሰጣት ልጁ ምንም አላደረገም። አሁን ዛሬ ምንም ማለት ነው እና ብሩክ ወንድሜ ሀይሚ ማለት ነው። እና ወደ ራሳችሁ ተመልሳችሁ ነገሮችን ፊክስ ለማድረግ ነው የመጣሁት ብለሃል ብሩክ። ነገሮችን ፊክስ ለማድረግ ሌላ ነገር ሌላ ነገር እያየን ነው። እና እባካችሁን ወደ ራሳችሁ ተመልሳችሁ የራሳችሁን ህይወት ኑሩ። የምሬን ማለት ነው። እናንተ በጣም የምታስቀኑና ና ደስ የምትሉ ጥንዶች ናቸው።